ሰበር ዜና ከመሸ ሌላ ትኩሳት፣ ሌላ ዱብዳ ተሰምተዋል። ከአሰብ እስከ ዛላምበሳ ከባባድ ወታደራዊ መረጃዎች እየወጡ ነው። ከወዲህ ደግሞ ዛሬ በባህር ዳር ከጠቅላዩ ጋር የዋሉት ዳንኤል ክብረት የፋኖ ኃይሎችን ከቀድሞ የሶቪየት ህብረት መሪዎች ጋር አነጻጽረው የሰጡት አስተያየት ጉድ ያስባለ ነው። ዛላምበሳ ላይ አንድ ወታደራዊ ሳተላይት ምስል የተለቀቀ ሲሆን በዚህ ምስል የኤርትራ ጦር ግዙፍ የጦር ምሽጎችን መገንባቱ ተረጋግጧል። በተመሳሳይ በአሰብ ግንባርም የበረታ ወታደራዊ እንቅስቃሴዎች እንዳሉ ነው የተሰማው። እትሰሙታላችሁ ሌላ ዱብዳ ከወደ ሱዳን መጥቷል። እንደተፈራው ነገርየው ከባድ መዘዝ ይዞ እየመጣ ነው። ሻቢያን የተማመነው የደብረ ጽዮን ፍንካች በሱዳን ጦርነት ከሻቢያና አልቡርሃን ጋር ሆኖ እየተዋጋ እንደሆነም አንድ መረጃ አጋልጧል። ሱዳን የሚገኘው የህዋት አርሚ ጦር ከሻቢያ ጋር በመሆን በጥምር እየተዋጋ እንደሚገኝ አንድ ዓለም አቀፍ ተቋም ተጨባጭ መረጃ ይዞ ወጥቷል። በሌላ በኩል በህዋትና ኤርትራ መሃል መግባባት የተደረሰባቸው ጉዳዮች ምን ምን እንደሆኑ የሚገልጽ ሪፖርትም በትግራይ አክቲቪስትና ፖለቲከኞች በኩል ወጥቷል። በሻቢያ በኩል የኢትዮጵያ መንግስት ወደ አስመራ ጦርነት ቢከፍት ህወት እንዳይተባበር የሚል ሀሳብ እንደቀረበም ከትግራይ ፖለቲከኞች የወጣ መረጃ አመላክቷል። ሌላ በኩል መሆኒ ላይ የህወት መኮንኖች እርስ በርስ ተታኩሰዋል፣ በዘገባችን ከያዝናቸው ጉዳዮች መሃል አንዱ ነው። በዛሬው ዕለት ከጠቅላይ ሚኒስትሩ ጋር በባህር ዳር የዋሉት ዲያቆን ዳንኤል ክብረት የፋኖ ኃይሎችን አሁናዊ ቁመና ከሶቪየት ህብረት የቀድሞ መሪዎች ጋር አነጻጽረው ማቅረባቸው እያነጋገረ ነው። እንደ ውሻም እና ከሳቅቷቸዋል ሲሉ የፋኖ ታጣቂዎችን የገለጹት የአብይ አማካሪ አርጅተዋል ሲሉም ተናግረዋል። እንመለስበታለን። ትራምፕ ሰይፋቸውን ወደ አፍሪካ ቀንድ አዙረዋል። ከኢትዮጵያ ጋር የገባችው ስምምነት ያልተፈጸመላት ሶማሊላንድ ከትራምፕ የብስራት ዜና ትሰምታለች። ትራምፕ ለሶማሊላንድ እውቅና በመስጠት ጦራቸውን በሀገሪቱ የማስፈር ፍላጎት እንዳላቸው አዲስ መረጃ ወጥቷል። እንመለስበታለን። ጤና ይስጥልን ውድ የአንድ አፍታ ቤተሰባዎች ሰላምታችን በያላችሁበት የዓለም ዳርቻ የተሳችሁ ከአንድ አፍታ። ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል አብራችሁ እንድትቆዩ ግብዣችን ነው በዛሬ ዕለት ከጠቅላይ ሚኒስትሩ ጋር በባህር ዳር የዋሉት ዲያቆን ዳንኤል ክብረት የፋኖ ኃይሎችን አሁን አይቁመና ከሶቪየት ህብረት የቀድሞ መሪዎች ጋር አነጻጽረው ማቅረባቸው እያነጋገረ ነው። እንደ ውሻም እናከሳቅቷቸዋል ሲሉ የፋኖ ታጣቂዎችን የገለጹት የአብ አማካሪ አርጅተዋል ሲሉም ተናግረዋል። የፋኖ ኃይሎችን ለመጀመሪያ ጊዜ ጃውሳ ሲሉ የጠሩት ዳንኤል ክብረት ከረጅም ጊዜ በኋላ ጃውሳ ብለው ስለጠሯቸው የፋኖ ታጣቂዎች ሰንፍሰዋል። በዛሬ ዕለት ማለዳ ላይ ከጠቅላይ ሚኒስትሩ ጋር በባህር ዳር የተገኙት የጠቅላዩ አማካሪ ከባህር ዳር ጉዞ መልስ ሳያውሳ ያሏቸውን የፋኖ ታዋቂዎችን ከቀድሞ የሶቪየት ህብረት መሪዎች ጋር በንጽጽር አስቀምጠው አስተያየታቸውን አጋርተዋል። ጥንት የሶቪየት መሪዎች ሲያረጁ ራስን የመግለጥ ፈተና ይገጥማቸው ነበር። አርጅተውና ደክመው በህዝብ ዘንድ ላለመታየት ሲሉ አጭር ጽሑፋቸውን የጀመሩት አማካሪው በዚህ የተነሳ ጎልማሳ ሳያሉ የነበራቸው የድሮ የጉብዝና ፎቶና ቪዲዮ ተደጋግሞ እንዲታይ ይደረግ ነበር ይላሉ። ይቀጥሉና ይህን ሀሳብ ወደ ፋኖ ተዋጊዎች አሁናዊ ቁመና አምጥተው ለንጽጽር በማቅረብ ይቀጥላሉ። ጃውሳይ ይሄ የሶቪየት ዘመን ፈተና ገጥሞታል። ጃውስ አርጅቷል፣ ደክሟል። አሁን አሁን እንደ ጉንዳል እንጂ እንደ ውሻምና ማንቀሳቀስ አቅቶታል። እናም ፎቶና ቪዲዮ እየገበረ ነው። የዛሬውን ቢያጣ የቀድሞ ፎቶ ይለጥፋል፣ የጥንት ቪዲዮ አቀናብሮ ይለቃል። መቼ ሞትን እንደማወቅ ያለ አስቀያሚ እውቀት የለም በማለት ነው የቀድሞ የሶቪየት መሪዎችን ከፋኖ ጋር ያነጻጸሩት። ካለፉት ሳምንታትና ወራት ወዲህ የፋኖ ታጣቂዎች የሚፈጽሙት ጥቃት መቀነስን ተከትሎ ታጣቂዎች አቅማቸው ተዳክሟል የሚል ድምፅ እየተሰማ ነው። ደጋፊ ሚዲያዎቻቸው ሳይቀር የፋኖ አመራሮችን ባቀረቡ ቁጥር ምነው የምትፈጽሙት ጥቃት ቀነሰ ሲሉ ሲጠይቁ መስማት እየተለመደ ይመስላል። የጠቅላዩ አማካሪም ከአብይ ጋር በባህር ጋር ጉብኝት ካደረጉ በኋላ የፋኖ ታጣቂዎችን አርጅተዋል እንደ ውሻምና ከሳቅቷቸዋል ሲሉ የከሰሱት ከዚህው አንጻር እንደሆነ ተገምቷል። ሌላ ዱብዳ ከወደ ሱዳን መጥቷል። ጉዳዩ ከሻቢያና ከህወሀት ግንኙነት ጋር የተያዘ ነው። እንደተፈራው ነገርየው ከባድ መዘዝ ይዞ እየመጣ ነው። ሻቢያን የተማመነ የደብረ ጽዮን ፍንካች በሱዳን ጦርነት ከሻቢያና አልቡርሃን ጋር ሆኖ እየተዋጋ እንደሆነ አንድ መረጃ አጋልጧል። ሱዳን የሚገኘው የውዋት አርሚ ጦር ከሻቢያ ጋር በመሆን በጥምር እየተዋጋ እንደሚገኝ አንድ ዓለም አቀፍ ተቋም ተጨባጭ መረጃ ይዞ ወጥቷል። በሌላ በኩል በህዋትና ኤርትራ መንግስት መሃል መግባባት የተደረሰባቸው ጉዳዮች ምን ምን እንደሆኑ የሚገልጽ ሪፖርት በትግራይ አክቲቪስትና ፖለቲከኞች በኩል ወጥቷል። በሻቢያ በኩል የኢትዮጵያ መንግስት ወደ አስመራ ጦርነት ቢከፍት ህዋት እንዳይተባበር የሚል ሀሳብ እንደቀረበም ከትግራይ ፖለቲከኞች የወጣ መረ መረጃ አመላክቷል። ሱዳን ባለው ጦርነት የሻቢያና የህዋት ወታደሮች በጥምር ሆነው ከአልቡርሃን ጎን ተሰልፈው እየተዋጉ ይገኛሉ ሲል አንድ ዓለም አቀፍ ተቋም ይፋ አድርጓል። እንደ ተቋሙ መረጃ ከሆነ በሱዳን በቀጠለው ከባድ የእርስ በርስ ጦርነት በሱዳን ያለው የትግራይ ሰራዊት አርሚ ከሻቢያ ጋር ተጣምሮ እየተዋጋ ነው ይላል። ይህም ለቀጠናው ሌላ ቀውስ ነው ያለው ተቋሙ፣ ምናልባትም የሻቢያና የደብረ ጽዮን ፍንካች ግንኙነት የሚያሳይ ነው ሲልም ገልጾታል። ከዚሁ ከሻቢያና ከደብረ ጽዮን ቡድን ግንኙነት ጋር በተያያዘ ታዋቂው የትግራይ አክቲቪስትና ፖለቲከኛ አሉላ ሰለሞን ጥብቅ የተባለ ሚስጥር አጋርቶ ተከስቷል። አሉላ ከሪዮት ሚዲያ ጋር ከሰሞኑ ባደረገው ቆይታ የሁለቱ ቡድኖች ግንኙነት ተጨባጭ ወደ መሆን ተሸጋግሯል ብሏል። እንደ አክቲቪስቱ መረጃ ሻቢያና የደብረ ጽዮን አንጃ በሁለት ጉዳዮች ላይ ከስምምነት ደርሰዋል። አንደኛው የኢትዮጵያ መንግስት ወደ አስመራ ጦርነት ቢከፍት ህዋ ተባባሪና አጋር እንዳይሆን የሚል ሲሆን ሁለተኛው የስምምነት ነጥብ ደግሞ የፌዴራል መንግስት ወደ ትግራይ ህግ የማስከበር ዘመቻ ቢከፍት የኤርትራ መንግስት የከለላ ድጋፍ እንዲሰጥ የሚል ይገኝበታል ሲል አሉላ ሰለሞን ተናግረዋል። የደብረጽዮን ግንጣይ ከኢሳያስ አፈወርቂ አገዛዝ ጋር የጀመረውን ያልተቀደሰ ጋብቻ አሁንም በብዙዎች እየተተቸ ነው። በተለይም የትግራይ ፖለቲከኞች ጥምረቱን በትግራይ ህዝብ ቁስል ላይ እንጨት እንደመስደድ ይቆጠራል ሲሉ እየተቹት ይገኛሉ። በአንጻሩ የጌታቸው ረዳ ግንታይ ከፌዴራል መንግስቱ ጋር ጥብቅ አጋርነቱ እያዳበረ ነው የሚሉ መረጃዎች መውጣታቸውን ቀጥለዋል። በዛላምበሳ ኤርትራ ጦር ስላለበት አሁናዊ ሁኔታ የሳተላይት ምስል ወጣ። ዛላምበሳ ላይ አንድ ወታደራዊ ሳተላይት ምስል የተለቀቀ ሲሆን በዚህ ምስል የኤርትራ ጦር ግዙፍ የጦር ምሽጎችን መገንባቱ ተረጋግጧል። በተመሳሳይ በአሰብ ግንባርም የበረታ ወታደራዊ እንቅስቃሴ እንዳለ ነው የተሰማው። የሳተላይት ምስሎች ይፋ እንዳደረጉት የኤርትራ ጦር በሰሜን ኢትዮጵያ ዛላምበሳ አቅራቢያ ከፍተኛ ወታደራዊ ግንባታ አከናውኗል። ይህም በተለይም ካለፈው ዓመት ጥር ወርድ ከነበረው የኤርትራ ወታደራዊ ግንባታ አንጻር የአሁኑ ከአስር እጥፍ በላይ ማደጉን ነው የተጠቆመው። የኢትዮ ኤርትራ ፍጥጫ እየተጋጋለ የመጣ ሲሆን፣ ሁለቱም ሀገራት ኃይላቸውንና ጦራቸውን ወደ ድንበር እያስጠጉ ነው። ፋይናንሻል ታይምስ ትናንት ባወጣው መረጃ በአፋር ኤርትራ ድንበር የኢትዮጵያ ጦር እየተከማቸ ነው ሲል ዘግቧል። በእንዲህ መልኩ ሀገራቱ ጦራቸውን በተጠንቀቅ ማቆማቸው ያሰጋቸው ተቋማት ታዲያ ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ እያስጠነቀቁ ነው። ምናልባትም ሀገራቱ ወደ ጦርነት ከገቡ ከባድ ቀጠናዊ ምስቅልቅል እንደሚፈጠርም እየተናገሩ ነው። ራያ መሆኒ ላይ ይህዋ ጦር ለሁለት ተከፍሎ መግጠሙ ተሰምቷል። ራያ መሆኒ ላይ ይህዋ ጦር የደብረ ጽዮን ገብረ ሚካኤል እና የጌታቸው ረዳ ቡድን ደጋፊ በሚል ለሁለት ተከፍሎ መታኮሱ ተሰምቷል። ግጭት የተፈጠረው በአካባቢው ስምሪት ላይ የሚገኘው አርሚ 43 ለጌታቸው ረዳ አስተዳደር ሰፊ ድጋፍ ይሰጣል ወደሚባለው አካባቢ አቅንቶ ነበር ተብሏል። ወደ መሆኒ አቀናው ጦር የጊዜው አስተዳደሩን ሰዎች በኃይል ለመቆጣጠር እና ማህተም ለመቀማት ባደረገው እንቅስቃሴ በጌታቸው ረዳ ደጋፊ ታጣቂ ኃይሎች ተቃውሞ ገጥሞታል። በአካባቢው ራሳቸው ሆና አደራጅተው የሚንቀሳቀሱ የጌታቸው ረዳ ደጋፊ ኃይሎች ወደ መሆኒ ካቀናው አርሚ 43 ጋር ተኩስ ገጥመው መዋጋታቸው ተሰምተዋል። ከአርሚ 43 መካከል ከጌታቸው ረዳ ደጋፊ ከሆኑት በአመዛኙ ሚሊሻዎች ጋር ተሰልፈው የተዋጉ መኖራቸውን የሚያመላክቱ መረጃዎች እየወጡ ነው። የአርሚ 43 አዛዥ ትንሣኤ ብርሃነ ወዲ ብርሃን መሆኒ ላይ ስለተፈጠረው ጉዳይ በሰጡት ማብራሪያም የተኩስ ልውውጥ መደረጉን አምነዋል። በተኩስ ልውውጡ አንድ ሚሊሻና አንድ የህዋት ተዋጊ ራሳቸው ወዲ ብርሃነ ከሚመሩት ጦር መሞታ መሆናቸውን አረጋግጠዋል። ዛሬም ውጥረት ላይ በሚገኘው መሆኒ ሰባት ሰዎች በጥይት ተኩስ መቁሰላቸውን የሚያመላክቱ መረጃዎች ከአካባቢው ወጥተዋል። ባለፈው ቅዳሜ በጀመረው የተኩስ ልውውጥ መሆኒ ላይ የተፈጠረው ውጥረት ዛሬም መቀጠሉ የተሰማ ሲሆን ሌሊቱን የተኩስ ድምፅ ሲሰሙ እንዳደሩ የአካባቢው ኗሪዎች እየገለጹ ነው። ዛሬ ሌሊቱን በአካባቢው የተሰማሩት የህወሓት ተዋጊዎች የጌታቸው ረዳ ደጋፊና ተቃዋሚ በሚል መርሳ ተብሎ በሚጠራው አካባቢ እርስ በርሳቸው ተታኩሰዋል ተብሏል። ራሳቸውን ለየብቻቸው አደራጅተው የሚንቀሳቀሱ የጌታቸው ረዳ ደጋፊ ሚልሻዎች አርሚ 43 አካባቢያችንን አይቆጣጠርም በሚል አሁንም ፍጥጫው መቀጠሉን ተነግረዋል። አካባቢው በተኩስ ከተናጠበት ግጭት መቀስቀስ በኋላ መሆኒ ከተማን ጨምሮ የወትሮው የማህበረሰቡ እንቅስቃሴ መቀነሱ ተገልጿል። ከአካባቢው ማህበረሰብ ተሰባስበው ራሳቸውን ያደራጁ ሚልሻዎችና ህዝቡ መሆኒን ለመቆጣጠር ያቀናውን የህወት ጦር አልቀበልም ማለታቸው ለደብረ ጽዮን ደጋፊዎች አስቆጥቷል። የአካባቢው ማህበረሰብ ወደ መሆኒ በተላከው ጦር ላይ እንዲያምጽ የተደረገው በአካባቢው ተወላጆች በጌታቸው ረዳና በረዳኢ ሀለፎም ቅስቀሳ ነው እየተባለ ነው። ይሁን እንጂ የጌታቸው ቃል አቀባይ ረዳኢ ሀለፎምም ይሁን ጌታቸው ረዳ በአካባቢ ማህበረሰብ ያቀረቡት የተቃውሞ ጥሪ ስለመኖሩ የተረጋገጠ ነገር የለም። አሜሪካ ለሶማሊላንድ እውቅና በመስጠት ጦሯን በሀገሪቱ የማስፈር ፍላጎት አላት ተባለም። ፋይናንሻል ታይምስ ይዞት የወጣው ዘገባ እንደሚያሳየው ከሆነም የትራምፕ አስተዳደር ለሶማሊላንድ ከፊል እውቅና በመስጠት በሀገሪቱ የባህር ኃይሉን የማስፈር ፍላጎት አለው ብሏል። አንድ የአሜሪካ ባለስልጣን ለፋይናንሻል ታይምስ እንደተናገሩት ከሆነም የትራምፕ አስተዳደር ከሶማሊላንድ ገዢዎች ጋር ግንኙነት የጀመረ ሲሆን አሁን ላይ ራስ ገዚ የሆነችውን ሀገር እውቅና በመስጠት በምላሹ ለባህር ኃይል ማስፈሪያ የሚሆን የጦር ሰፈር ማለትም ከበርበራ ወደብ በቅርብ ርቀት ላይ ቦታ እንዲሰጣት እንደምትፈልግ ተናግረዋል። ከዚህ በተጨማሪም የትራምፕ አስተዳደር ከአሜሪካና ከጋዛ የሚፈናቀሉ ሰዎች በሶማሌላንድ የማስፈር እቅድ እንዳላቸውም በተደጋጋሚ ሲገለጽ የቆየ ጉዳይ ቢሆንም የአሜሪካ መንግስት ተቀዳሚ ፍላጎት ግን በሶማሌላንድ የባህር ኃይል ጦር ሰፈር መገንባት መሆኑ ተነግሯል። በሰሜናዊ የሶማሊያ ክፍል የምትገኘው ሶማሌላንድ የቀድሞ የብሪቲሽ ግዛት አካል የነበረች ሲሆን እንደ አውሮፓውያን አቆጣጠር ከ1991 ጀምሮ ራሷን ከሶማሊያ በማግለል ራስ ገዝ መሆኗን ያወጀች ሀገር ነች። ይህ የሆነው ደግሞ ያምባገነኑ የዚያድ ባሬ ስርዓት ፈርሶ ወደ ለየለት የእርስ በርስ ጦርነት መግባቷን ተከትሎ ነው። ሀያ በመቶ የሚሆነው የሶማሊያ መሬት የምትሸፍነው ሶማሌላንድ እንደ አውሮፓያን አቆጣጠር በ2003 በተካሄደ ህዝበ ውሳኔ 99 በመቶ ዜጎቿ ሶማሌላንድ ሀገር ሆና እንድትመሰረት ድምፅ የሰጡ ቢሆንም በተለያዩ ምክንያቶች እስካሁን ድረስ ዓለም አቀፋዊ እውቅና ሳታገኝ ይቀጥላለች። ሶማሌላንድ ከዚህ ቀደም ከኢትዮጵያ መንግስት ጋርም በወደብ ተጠቃሚነት ዙሪያ በመዲናችን አዲስ አበባ ጠቅላይ ሚኒስትር አብይ አህመድ ጋር የመግባቢያ ስምምነት መፈራረሟ አይዘነጋም።